አርእስተ እስተ ዜና በሰሚት ቅዱስ ጊዮርጊስ ቤተ ክርስቲያን ከፍተኛ የተቃውሞ ሰልፍ ተነሳ። ብፁእ አቡነ ጳኩሚስ ከዚህ ዓለም ድካም አረፉ። ሰላም ጤና ይስጥልን ውድ የንቁ ሚዲያ ቤተሰቦቻችን፣ ይህ የዕለተሰኞ ንቁ ዜናችን ነው። ዜናዎቹን ወደ እናንተ የማደርስላችሁ እኔ ዲያቆን ኢሳያስ ነኝ። አብራችሁን ቆዩ። በሰሚት ምስራቀ ፀሐይ ቅዱስ ጊዮርጊስና ቅድስት አርሴማ ቤተ ክርስቲያን አስተዳዳሪ ላይ ተቃውሞ ተነሳ። ተጨማሪ ያለን፣ ትላንት በዕለተ ሰንበት ገብርኄር ብለን ባከበር ነው በአብይ ጾም ስድስተኛ ሳምንት በአዲስ አበባ ሀገረ ስብከት ስር በሚገኘው የሰሚት ምስራቀ ፀሐይ ቅዱስ ጊዮርጊስና ቅድስት አርሴማ ቤተ ክርስቲያን ከዕለተ ሰንበት የረፋድ መርሃ ግብር በኋላ በቤተ ክርስቲያኗ አጥር ግቢ ውስጥ የደብሮ አስተዳዳሪ በሆኑት በመልአከ ሰላም አይነ ኩሉ ታደሰ ላይ ከፍተኛ ጩኸት ያለበት የተቃውሞ ድምፅ ተነስቷል። ያችን ጉዳዩን ለማጣራት መረጃውን በውስጥ መስመር የላኩልንን ለጊዜው ስማቸው እንዲጠቀስ ያልፈለጉ የቤተ ክርስቲያኗን አባል እየጠየቀ ሲሆን የተቃውሞ መነሻ የደብሩ አስተዳዳሪ የሆኑት መላከ ሰላም አይነ ኩሉ ታደሰ ደብሩን በአስተዳዳሪነት ለመምራት በሀገር ስብከቱ ከተመደቡበት ቀን አንስተው የአስተዳደር ስነ ምግባር ደንብን ባልጠበቀ አካሄድ በጉልበትና በምን አለብኝነት መንፈስ የሌላውን ሀሳብ ገለል አድርገው የራሳቸውን ሀሳብ ብቻ የሚያስፈጽሙ አስተዳዳሪ መሆናቸውን መረጃውን በስልክ ያቀበሉን ምዕመን የጠቆሙ ሲሆን በትላንትና እለትም በቤተ ክርስቲያኗ የተነሳው ተቃውሞ ቀደም ሲል ህዳር 29 ቀን 2017 ዓ ምት በሰበካ ጉባኤ ምርጫ ምክንያት የተነሳ አለመግባባትን ምክንያት ያደረገ ሲሆን በጊዜው አለመግባባቱ በሽምግልና ተፈትቶ ባለበት ሁኔታ ያሳለፍነው ረቡዕ ቀን 17 2017 ዓ አራት ሰዎችን ለስብሰባ እንፈልጋቸዋለን በማለት አስጠርተው ካስመጡ በኋላ ከአራቱ ሁለቱን አሳስረዋቸዋል። ከዚህ በተጨማሪም የደብሩን ሰንበት ትምህርት ቤት እንዳያገለግል ያገዱ ሲሆን ይህንና የመሳሰሉ ህግንና መመሪያን ያልጠበቁ አካሄዳቸውን በትዕግስት ሲያልፍ የነበረው ማኅበረ ምእመን ችግሩ እንደማይፈታ ተስፋ ሲቆርጥ ትላንት ከሰንበት መርሃ ግብር በኋላ ቢሮአቸውን በማሸግ የተቃውሞ ድምጻቸውን አሰምተዋል ሲሉ መረጃውን አድርሰውልናል። በቪዲዮ ከተሰሙት የተቃውሞ ድምጾች መካከልም ለቀው ይውጡልን፣ ሰማዕቱ ጊዮርጊስ ቁምልን የሚሉና ተመሳሳይ የተቃውሞ ድምጾች ሲሆን ያችን ንቁ ሚዲያም ጉዳዩን ለማጣራት ተቃውሞ ወደ ተነሳባቸው የሰሚት ምስራቅ ጸሀይ ቅዱስ ጊዮርጊስና ቅድስት አርሴማ ቤተ ክርስቲያን አስተዳዳሪ ስልክ የደወልን ሲሆን አስተዳዳሪው በበኩላቸው የተቃውሞ ድምፅ የመላ ምዕመናን ድምፅ የሚወክል አይደለም፣ በበኩሌ ያሳሰርኩት ሰውም ሆነ ያገድኩት ሰንበት ትምህርት ቤት የለም ሲሉ ያስተባበሉ ሲሆን ይሁን እንጂ መልአከ ሰላም አይነኩሉ ታደሰ ያሳሰርኩት ሰው የለም ያገድኩት ሰንበት ትምህርት ቤትም የለም ቢሉም በዛሬው ዕለት የደብሩ ሰንበት ትምህርት ቤት ተማሪዎችና የምእመናን ተወካዮች ተቃውሟቸውን ለማሰማት በጠቅላይ ቤተ ክህነት ግቢ መገኘታቸውን ሚዲያችን ያገኘው መረጃ ያመላክታል። ከጉዳዩ ጋር ተያይዞ ያለውን እውነታ ሚዲያችን እየተከታተለ የሚያደርስ መሆኑንም ለማሳወቅ እንወዳለን። ክቡር መልአከ መንክራት መምህር ግርማ ወንድሙ ለመቄዶንያ አረጋውያን መርጃ ማዕከል በአጭር ሰዓታት ውስጥ 4.7 ሚሊዮን ብር የገንዘብ ድጋፍ አሰባሰቡ። ተጨማሪ ያለን ሕግና ሕገ መንግሥት ባሉባት ሀገር በጠራራ ፀሐይ የሰው ልጅ ያለ ጥፋቱ እየታገተ በሚሊዮን ብር ደረጃ ያልደከሙበትን ገንዘብ ከገዛ ወገኖቻቸው በሚዘርፉባት ሀገር ውስጥ በተቃራኒው ደግሞ እግዚአብሔር ሀገርን ያለ አንድ ጻድቅ አይተውም እንደሚል በጨለማና ተስፋ በመቁረጥ ባለ ትውልድ መካከል እንደ ጻድቁ ሎጥ ለእግዚአብሔርና ለህሊናቸው ታምነው የፈረሰውን በመስራት የወደቀውን በማንሳት የተስፋ ብርሃንን እንድናይ የሚያደርጉ በጨለማው ዓለም ውስጥ እንደ ፍንጣቂ ብርሃን የሚታዩ ደጋግ አገልጋዮች በዘመናችን መኖራቸው እግዚአብሔር እንድናመሰግን ያደርጉናል። ከነዚህ ደጋግ መምህራን መካከልም ክርስቶስ እስከ ሞት ድረስ ዋጋ የከፈለለትን የሰውን ልጅ በምድር ላይ ከሚገጥመው ስጋዊም ሆነ መንፈሳዊ ችግር ለማስወጣት በተሰጣቸው መንፈሳዊ የፈውስ ጸጋ ደከመኝና ሰለቸኝ ሳይሉ ብዙ ፈተናዎችን ተቋቁመው የተሰጣቸውን አደራና መክሊት ከሚያተርፉ መንፈሳውያን አባቶች መካከል ክቡር መልአከ መንክራት መምህር ግርማ ወንድሙ አንዱ ናቸው። ክቡር መልአከ መንክራት መምህር ግርማ ወንድሙ በመላው ዓለም በሀገር ውስጥና ከሀገር ውጭ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ባለችበት ቦታ እየተዘዋወሩ ወንጌልን የሚሰብኩና በተሰጣቸው የፈውስ ጸጋም ብዙዎች ከአጋንንት ስራት እንዲፈቱ ምክንያት የሆኑ አባት ሲሆኑ፣ በትላንትናው ዕለት ደግሞ ከልጃቸው ከቀሲስ ኃይለ መለኮት ግርማ ጋር ወደ መቄዶንያ የአረጋውያን መርጃ ማዕከል በማቅናት በመርጃ ማዕከሉ ለሚረዱ ወገኖች አጽናኝና ፈዋሽ የሆነውን የእግዚአብሔርን ቃል አስተምረዋል። በተጨማሪም ቃሉን ከመስበክ ባለፈ መርጃ ማዕከሉ ባለፉት ጊዜያት በሰይፉ ኦን ኢቢኤስ እያደረገ ላለው ዓለም አቀፍ የገንዘብ ማሰባሰቢያ መርሃ ግብር የበኩላቸውን ድርሻ ለመወጣት በመርጃ ማዕከሉ ባደረጉት የድጋፍ ጥሪ በአምስት ሰዓታት ውስጥ ብቻ 4.7 ሚሊዮን ብር አሰባስበው ለክብር ዶክተር ቢኒያም አስረክበዋል። ምናልባትም በመቄዶንያ እየተደረገ ባለው ዓለም አቀፍ የገንዘብ ማሰባሰቢያ መርሃ ግብር በአጭር ሰዓታት ውስጥ ብዙ ገንዘብ በመሰብሰብ ክቡር መላአከ መንክራት መምህር ግርማ ወንድሙ የመጀመሪያው ሊሆኑ እንደሚችል ይገመታል። ዜና እረፍት፦ የግብፅ ኮፕቲክ ቤተ ክርስቲያን አቃቤ መንበረ ፓትርያርክ የነበሩት አንጋፋው አባት ብፁእ አቡነ ጳኩሚስ ከዚህ ዓለም ድካም አረፉ። አድና ተስፋዬ ታቀርቧለች። በኮፒቲክ ኦርቶዶክስ ቤተ ክርስቲያን በእድሜ አንጋፋ የነበሩትና ቤተ ክርስቲያንቱን ለስምንት ወራት በተጠባባቂ ፓትሪያርክ የመሩትን ሜትሮፖሊታን ብፁእ አቡነ ጳኩሚስ በትናንትናው ዕለት ከዚህ ዓለም ድካም ማረፋቸውን የግብጽ ቤተ ክርስቲያን አስታወቀች። ብዙህ አውነ የ የብሄራ ማቱሩህ ና የአምስቱ ምራባውያን ከተሞች የአሌክሳንድራዊ ና የቅዱስ መቃሪዎስ ገዳም ሊቀ ጳጳስ የነበሩ ሲሆኑ ከዲቁና ጀምሮ ቆጶስ ከኤጶስቆጶስነት ና በሊቀ ጳጳስ ከሰብ አመታት በላይ አገልግለው አሳልፈዋል። እንደ አቆጣጠር በ በተሳስ አስራ ሰባት ቀን 1935ቱ የተወለዱበት ኖቬምበር 11 ቀን 1962 ጳጳስ ሆነው ነበር። በኤጲስ ቆጶስነት የተሾሙት የቅዱስነታቸውን አቡነ ሽናዶ ዕረፍት ተከትሎ ብፁነታቸው ለስምንት ወራት ከመጋቢት 22 እስከ ሂዳር 18 ቀን 2012 በኮፒቲክ ኦርቶዶክስ ቤተ ክርስቲያን የመሪነት ቦታ ላይ አቃቢ መንበረ ፓትርያርክ ሆነው በጥበብና በችሎታ ቤተ ክርስቲያን መምራታቸው ይታወሳል። ብፁነታቸው በመምክንያት ሲረዱ ቆይተው በዘጠና ዓመታቸው በትናንትና ዕለት አርፈዋል። ንቁ ሚዲያ ለኮፕቲክ ምዕመናን ሁሉ መጽናናትን ይመኛል። ከሀያ ሺ በላይ አዳዲስ ኢአማንያንን በማስተማር ወደ እናት ቤተ ክርስቲያን የመጨመር ስራ መሰራት መቻሉ ተገለጸ። ትዕግስት መቃሳ ተጨማሪ ያላት የማህበረ ቅዱሳን የስድስት ወር ሥራ አመራር ጉባኤ ውይይት የተካሄደ የሚገኝ ሲሆን በውይይቱም ባለፉት ስድስት ወራት ውስጥ ማህበሩ በርካታ ስራዎችን መስራት ተገለጸ። መምህር ዋሲውን በላይ የማህበረ ቅዱሳን ዋና ስራ አስፈጻሚ እና ስራ ጉባኤ ሪፖርት ያቀረቡ ሲሆን በሪፖርታቸውም በአስር ቋንቋ ስብከተ ወንጌል ተደራሽ በማድረግ በደረጃ አንድ ሰባት ሺ አምስት መቶ መምህራንን እና በደረጃ ሁለት ስድስት መቶ መምህራንን አሰልጥነው የማሰማራት ከሀያ ሺህ በላይ አዳዲስ አማኒያንን በማስተማር ወደ ቤተ ክርስቲያን የመጨመር ሙያዊ ማህበራዊ ተግባራትን ማከናወን መቻላቸው ተገለጸ መጋቢት 22 ቀን 2017 ዓ.ም ከንቁ ሚዲያ የተዘጋጀላችሁ ዜና ይህን ይመስል ነበር ከቀሪ የንቁ ሚዲያ ዝግጅቶች ጋር ቆይታችሁ እንድታደርጉ እንጋብዛለን ሰናይ ጊዜ